ሱመያ ጥያቄዋ ስለ ወንዱ ልጅ ይመለስልኝና ልጆችን አሳያለሁ ነው ያለችው። እኔም ደግሞ ልጆችን ለማየት ዛሬ ነገ ስለማልል ተመልሼ ወደ የመን ልጓዝ ነው ማለት አድርጊ። እኔም ተነስቼ ወደ የመን ልጓዝ ነው፣ ወደ የመን ሄዳለሁ ያለው ነገር በሙሉ ሱመያ ብቻ ሳይሆን ብዙ ተመልካቾቻችንም ለምን የምትፈልገው ወንድ ልጅ ምናም ነገር እያሉ ነው። ስለዚህ እኔ ምንም የደበኩት ነገር የለም። እሱ ለማጣራት ወደ የመን ሄዳለሁ ጦርነትም አለ ሱመጃ የምትፈልገውን ወንዱ ልጅ የማን እንደሆነ እንዴት እንደተወለደ ነው ማጣራት የምፈልገው አይደለ። ምናልባት ያው ከዚህ ፊት ሚስጥሩን ያልተናገርኩት ትልቅ ከባድ የሚፈጠር ችግር አለ። ስለ ልጅ ማሳይቼ ሰውን ቀጥታ ልጁን ሰው ሰኢድ ሱመያ በጠየቀችው መሰረት የወንድ ልጅ አለው ያንን በዲኤንኤ አስመርምሮ ውጤቱን እያሳየኝ ያረጋግጥልኝ ባለችው መሰረት ሰኢድ እንግዲህ ወደ የመን ላመራ ነው፣ ወደ የመን ሊሄድ ነው እያለ ቪዲዮ ተለቋል ማለት ነው። አሰላሙ አለይኩም ወረህመቱላህ ወበረካቱ እድና የተከበራችሁ የህያት ፋሚሊ ቤተሰቦች እንዴት ናችሁልኝ? ከኔ ጋ ሁሉ ሰላም ነው። በያላችሁበት ሰላማችሁ ይብዛልኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ሰላም ብያለው በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ትርፍርፍ ይበልልኝ እያልኩ እንግዲህ ውድ ቤተሰቦች ዛሬም በሌላ ቪዲዮ ተመልሻለሁ ማለት ነው። የዛሬ ቪዲዮችን የሚሆነው እንግዲህ ሱመያ የሆነ ጥያቄ ጠይቃ ነበረ። ወንድ ልጅ አለው ለዛ ወንድ ልጅ አለው ለተባለው ነገር የእሱ መሆንና አለመሆኑን በዲኤንኤ አስመርምሮ ውጤቱን ያሳየኝ ብላ ነበረ። ከዛ በኋላ ልጆቹን የማሳየው ይሆናል ምንም ሳላቅማማ ማማ ትክክለኛ ውጤት ካሳየኝ ልጆቹን አሳየዋለሁ ብላ ባለችው መሰረት እንግዲህ ሰኢድ ወደ የመን ሊሄድ ነው ብሎ ተንስቷል። ቪዲዮን ያያችሁት ካላችሁ ማለት ነው። ውድ ቤተሰቦቼ እኔ እዚህ ጋ ማለት የምንፈልገው ነገር ያው እንግዲህ እኛ እንደምናየው ከሆነ ልጆቹን ለማየት ሁሉንም እያደረገ ነው እያደረገ ነው ቪዲዮ ላይ እንደምናየው ከሆነ እዚህ ጥያቄ ላይ ግን ሱመያ የጠየቀችው ነገር ምንድን ነው? በውስጥ አልፈልግም ነው ያለችው። በቃ አሁን ደግሞ ሰይድ የመን ሄዱ ነገሩን አጣርቶ ሲመለስ የሱመያ ምላሽ ምን ይሆናል የሚለው እኔ ከአሁኑ እያሳሰበኝ ነው። ለምን አትሉ? ውድ ቤተሰቦቼ፣ እሱ ያለችው እኔ በውስጥ አልፈልግም፣ እዚሁ ሚዲያ ላይ ማውጣት የሚችል ከሆነ እዚሁ ሚዲያ ላይ ነው በቃ እዚሁ በሚዲያ ነው ማወቅ የምንፈልገው በውስጥ የሚባለውን ነገር እኔ አልፈልግም ነው ያለችው። ሰኢድ ደግሞ ሚዲያ ላይ ዩቱብ ላይ አውጥችላ እችላ ልናገረው እችላለሁ የሰው ሕይወት ሰው እስከ መጋደል የሚያደርስ ነገር ስለሆነ ይሄ ወደ ሚዲያ ወጥቶ የሚለቀቅ ነገር አይደለም። እሺ ካለችኝ ሄጄ አጣርቼ ሚዲያ እዚህ ለእሷ በውስጥ ውጤቱን ሁሉ ነገር አሳያታለሁ ከፈለገች ምርመራው ቦታ ላይ የኔ የምትየውን ሰው ማስቀመጥ ትችያለሽ። የፈለግሽውን ነገር አድርጋለሁ። ነገር ግን ሚዲያ ላይ መውጣቱ ትልቅ ችግር ስለሚፈጠር ሚዲያ ላይ ላላወጣው ይችላለው ነው ሰኢድ እያለ ያለው ነገር ማለት ነው። ባለችው መሰረት ለማጣራት መነሳቱ ደስ ብሎኛል። ነገር ግን ሱመያ ማለት እሷ ያለችው በቃ እኔ በውስጥ አልፈልግም እዚሁ በሚዲያ ላይ የምታወጣው ከሆነ ነው። ምን ይፈጠር ይሆን? ጋይስ ምን ይፈጠር ይሆን? እንግዲህ ወይዘሮ አዩንም ደግሞ እንደምታዩት ነው። እንግዲህ ውድ ፋሚሊዎቼ እንግዲህ መልካሙን ነገር ያሰማን። እውነት ለመናገር በሰይድ እና በሱመያ ዙሪያ መልካሙን ነገር ያሰማን። እኔ ግን ከአዩ ጋር ያለው ነገር ምንድን ነው ማለቴ ሁልጊዜ ገንዘብ ገንዘብ ገንዘብ ስትል እሱ ዝም ያለበት ነው። በቃ እሱ አይዲያውን ለእሷ ሰጥቷት ነው። እሷ እሷናት የምታወራው እያልኩኝ እስከምል ድረስ ነው። ውስጥ በኩል እሞክራለሁ ማለት ነው በውስጥ መደረግ ያለበትን ነገር በሙሉ በውስጥ ለሱ መያ አደርግልሻለሁ። ያው በሌላ መንገድ አንገናኝም፣ በዚሁ ነው የምንገናኘው አይደለ? ይህን ስሚው። ምርመራውንም ካልሽ አንቺ የምትፈልጊውን ሰው እዛ አስቀምጠሽ ከፈለግሽ የራስሽን የምትፈልጊውን ሰው አስቀምጠሽ ይሄኔ ምርመራም ካልሽ ምንም ነገር ካልሽ ሁሉም ነገር ተደርጎ አስመርምሬ ከሊቶ ጋር ማገናኝቼ ማስማል በምትፈልጊ መንገድ ማጣራት በምትፈልጊ መንገድ እንድታጣሪ አደርጋለሁ። ከዛ በኋላ አደራሽን ቃል እንደገባሽ ዩቱብ ላይሽ እንዳወራሽው ስለ ወንዱ ልጅ መልስ ምላሽ ከተሰጠሽ በኋላ መልሰሽ ልጆቼ እንደምታሳይኝ ተስፋ አድርጋለሁ ማለት ነው። አንቺም ሀሳብሽ እንደማትቀይሪ ተስፋ አድርጋለሁ። እንደዛ ነው እላቸዋለሁ። እና ውድ ቤተሰቦች እንደሰማችሁት ነው። ሚዲያ ላይ በውስጥ ነው የሚለው እሱ፣ እሷ ደግሞ በውስጥ አልፈልግም ነው። እኔ የምለው በቃ ሰኢድ፣ ሙሉ ለሙሉ በእሱ ሀሳብ ተስማምተህ ካልሆነ ከሀገር አገር ባት ዞር ነው የምለው። እውነት ለመናገር እሱ አሁን ያለችው በውስጥ ምንም ነገር አልፈልግም ነው ያለችው። ምን አልባት አስባ ካልተመለሰች እና በውስጥ አልፈልግም ስትል ነው የሰማ ነው ሁላችንም። ብቻ እንግዲህ መልካሙን ነገር ይምረጥላችሁ ነው የምለው። እስኪ ወይዘሮ አዩንም ንግግር ደግሞ እናዳምጥና ተመልሰን እንገናኛለን። ማለት ለሱማያ ብቻ ነው ነገር የምታብራራው የምታረጋግጠው፣ በኢንቦክስ በምን በምን በውስጥ መስበር ምትለው እሷ ብቻ ልጅ ልትረጋግጥ ታረጋው። እኔ ስለዚህ ጋር እኮ ሰነ ቻንቺ እኮ ልፈልገች አይደለማ። ያ ልጅ በኋላ አድጎ ያስገባልኝም ብር አካውንቴን አይቶ ከሰኢድ ብር ውስጥ ይሄንን አካፊ የሰይድ ልጅ ነኝ ቢለኝስ ከድንገት እንደው እንደው ፈጣሪያ ይበለውና ድፍት ብለህ ብትሞት አስተግፍር፣ ድፍት ብለህ ብትሞት ያለውን ንብረት አካፊ ቢለኝ፣ አንቺ ትገርሚያለሽ። ብር እኮ ነው፣ ብር ብር እኮ ነው ሰይድ። ላኢላሀ ይለላ እንግዲህ ያዩን እንደሰማችሁት ነው። ይሄ ነገር እኮ ነው። እንዲር ግብ ብሎ ምናምን የሚያዳምጣት ሀሳቡን እሱ ሰጥቷት አውቀው እንደው ሱመያ የሱመያን ሁኔታ ለማየት ፈልገው ተመካክረው እያወሩ ነው። እንድሊ ያደረገ እንደው ድፍት ብትል ነገር፣ ገንዘብ እኔ እኮ ካንተ ያለኝ ነገር እንደው አይበለውና ሄደህ ድፍት ብትል ብትሞት ገንዘብህ ነው፣ ተያይዤ እየተወድቃለሁ እያለች ነው። ገና ለገነው ማለት ነው እንደዚህ እያሟራተችበት እሱ ዝም ሊልበት የቻለው ምክንያት ምንድን ነው ብዬ ሳስብ፣ አይ ሀሳቡንማ እሷ መንጭቶት እሷ እያወራችው ነው እንድል አደረገኝ። ማንም እንደዚህ አይነት ነገር ላይ እንደዚህ ተለሳልሶ ምንም አይልም። እንደውም በስስት ነው የሚያያት። እውነት ለመናገር እውነት ሰኢድና አዩ፣ አዩ የምትናገረው ንግግር ቆሽት ነው የሚልጠው። ሱመያን ለማግኘት ፈልገህ ከሆነ ሰኢድ፣ አዩን የአዩን ንግግር አስተካክል። አንተም ነግርሃት ከሆነ እራሷን ፈጥራ ከሆነ ታስተካክል በአንድ ወገን አበጀሁ እያለ በአንድ ወገን እያበላሸው ነው። እውነት ለመናገር አሁን በአዩ ንግግር አዩ እንደዚህ እያለች እንደው የምሬን እኮ ነው ጋይስ። እና በአንድ ወገን አበጀሁ እያለ በአንድ ወገን ያበላሸዋል። በቃ አዩ እንደዚህ ስትናገር፣ አንተ ስትለሳለስ፣ ሰው ብዙ አይነት ሀሳብ አእምሮ ላይ እንዲመጣ ያደርጋል። እውነት ለመናገር ለምሳሌ እኔ ራሴን ሳይ እሱ ሀሳቡን ነግሯት ሱመያ ለማስቀናት ምናምን ሱመያን እልህ ለማስገባት እንድታወራ አርጓት ነው ወይ እንድልም ያደርገኛል። እስኪ ማን ነው እንደው አንተ እኮ ብትሞት ገና ገና አዲስ አግብታው አንተ እኮ ብትሞት እኔ እኮ ለእኔ ያለኝ እኮ ገንዘብህ ነው ገንዘብ ነው ብር ያስገባህል ብር ነው ብትል እስኪ እንደው ማን ነው ዘመ የሚለው እስኪ ጋይስ ኢማጅን በቃ እስኪ እንደው እኔ ግራ ገባኝ የምር እና እንዲህ ተለሳልሶ ነው ምናምን የሚያያት ራሱ እና ሰኢድ ነገሮችን እያበጅ እየሰራ አታፈርስ፣ ነው ማለት ፈልገው አዩ። እየተናገረች ሁሉ የምትናገረው ነገር አይደለም ሌላ ሰው፣ በቃ ጨጓራን የሚረጠው ተመልካች ሁሉ ባዩ ማይናደድ የለም። እና ለኦዲየንስ ክብር ያስፈልጋል። አንተ ምንም ባይመስልህም፣ ተመልካች ላይ ብዙ አይነት ስሜት እንዲፈጥር ያደርጋል። ነው ማለት ፈልገው ውድ ቤተሰቦቼ እና በሌላው እንግዲህ ሄዷ ስመርምሬ በፈለገችው መንገድ አረጋግጥላታለሁ ብሏል። የሱመያ መልካም ምላሽም እንጠብቃለን። ጥሩ ነገር መቼም እንግዲህ የወለደ አንጀት ምን ያክል እንደሚናፍቅ ስለማቅ ከልጆች ነገሮች ተስተካክለው ከልጆች ጋር ለመገናኘት ያብቃ ነው ምለው እና ውድ ቤተሰቦቼ የዛሬው ቆይታችን እንግዲህ እኔን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። አብራችሁ ስለነበራችሁ አመሰግናለሁ። ላይክ፣ ሼር ማድረግ አሁንም እንዳትረሱ። ሰብስክራይብ ያደረጋችሁ ቤተሰሞን እንዳትረሱ። በቀንነት እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ቻው።